ታቃለህ ቴክስ አድርግልኝ ቴክስ አድርግልኝ። ነገሩ ምን ህዝቡንም አራቅ ነው፣ እውነትም ነው ብሎ ነው የሚመርጠው። እኔ ለህዝቡ እኔ እንግዲህ ተናገር ያለው እንግዲህ አይተውት መንገድ ላይ ከሆነ ሰላም ብሎት ብቻ ይመለሱ። ባትገቡ ጥሩ፣ ከገባችሁ ግን እንግዲህ የዮኒ ማስታወቂያ በእንትን ነው እንደ ማለት። የባለፈው ማስታወቂያ መጣ። የው ራሱ ምንድነው? የትኛው አስፋልት ላይ ቆመ ነው? የቱ ጋር ዳር? የብዙ ሰዎች ቶሎ ና ጣቢያ ነኝ ደግሞ የምን ጣቢያ ነው? ኧረ፣ አንዱ አልከፍልም ብሎ እንዴትም ሊከፍል አይችልም። ያማር እንደ አንተ ሶስት እርምጃ ይዞት ሄዱ። አንድ ሺህ ብር እየጠየቀ እንዴት ይክፈሉ? ህዝቡ ተማድረጉ ከእናንተ ቤት ፖሊስ ስምንት መቶ አይመጣም ይለኛል። በጌታ ስም አንተ፣ እኔ እኮ የሆነ አራት እርምጃ ስራ መልኩን ቦል የሚገባው ስም መቶ ብር ስማ ጋዲ ባሮኪን ወደ ያደረሳ ሰውዬ ኤንጆ ነው የሚሰራው ባሮኪ የባሮኪ በእርግጥ ያው ራይድ አይደለም ታክሲ በይው ማለት ይህ ሰው የጠራችበት እንትን ሌላ ነው ፈረስ ምናምን አይደለም ንጥራና ተላለ ይ ግን እሱም ፀዴ ነው የአኬ ሙድ የሚመችኝ ወሬውም ሰባ አምስት ፐርሰንት ያውራውና ሰማን ነጥራ ይላል። ታወቀ አራይድም አይደለም ፈረስም አይደለም። አይ ታክሲን ያልኩት እንትን ነው ቅናሽ

ኳስ አትወድም ተብሏል ተተውል ተነግሯል መሰለኝ ቆይ አንዴ እዮባ ሲጀመር ያው የቤተ ክርስቲያን ነገር ነው የሚወደው እዮባ እንዴ እንዴ ማስቀመጫው ልሰጠው ወንድሜን አንቺ ስነ ስርዓት ወንድሜ

አረ ለስራዋ ለስራዋ እንዲመቻት ነው። አሁን አንድ ይገባ ለስራ አንተ ያማር እንዴ፣ ቅድም ካስላኬን በኋላ ምንም እንዳትል ካልፈልግ፣ ምን ደንበኝነቱ ነው የምፈልገው ይለኛል እንዴ። በጊ ታስ ማንቲ የተረገመ ሰይጣን ሚሴጅ ሲጮ ምን ልበል ታዲያ። ካስ ደንበኝነቱ ነው የምትፈልገው እንዴ? በሞት ይሻለኛል። ያንተ መኪናው እስከምገባ ከመገበይ የምር አልገባ። በተአምር ነገ የሚሄድበት ቦታ አለ፣ ግን አንተን አልጠራም በሌላ ነው የሚሄደው እንዴ እስቲ አንተ ወንድ፣ እኔ በር ላይ ቆሜ በሌላ ትሄዳለህ፣ እኔ በጓሮ በር እወጣለሁ። በጣም ሙድ ይዛል። እንደ አኬስ በእኛ ሰፈር ነው የሚያልፈው። እኔ ፒክ አድርጎኝ ያልፋል። ፒክ አድርጎኝ ቆይ፣ አንድ ቀን ዋጋህን ወገብን ሲልልህ በጀግና ገንዘብ፣ ያኔ ድጋሚ እዛ መኪና ውስጥ መግባት ታቆማለህ። ያማል፣ እነግርሃለሁ። ቆይ አንተ ስንት እንደሚያስከፍለኝ ምን እንዳለኝ ታውቃለህ? ጋዲ የመጀመሪያው ሰው እኮ ነው ተሳፋሪ ሆኖ ስልክ እኔ ጋር ከሆነ አብረን እንሂድ እና ምን ላድርግ፣ አንተ ስልኩን ይዞት የሆነ መጨረሻ ልክ ልንወርድ ስንል ገንዘቡን ጎተት አድርጎ ሺ ሶስት መቶ ይለኛል። አንተ የሁለት መቶ ርትራንትነት እንደ እኔ ከያስኩት ስልክን ሺ ያልኩትን ግራ ገብቱኝ እፈራው ጀመር እኮ አይ ኮመንት ላይ ምንድነው፣ መንጃ ፈቃድ ላወጣ ሰባት ሺ ብር ጎደለብኝ ይላል ወንድማችን። እኛ ለአንድ ሺ ብር እየተከራከርን እኮ ነው እዚህ ጋር ው እየተባለ አይ፣ ግን ምን ክርስቲያኑ ቆራቢ ከሆነ እንሰጧለን። ግሩፕ ላይ ከመጣ የእኛ ግሩፕ ላይ ቴሌግራም ግሩፓችን ላይ ሰብሰባ አድርገን ለስንት ሰባት ሺ ነዋ፣ ሰባ ሰው ስንት ስንት ብር ቢያወጣ ማለት ነው መቶ መቶ ብርአራም ሰው ደግሞ በእናትህ ሰው ሌላ ውሸት ውስጥ አታስገባው። አሁን በግድ ቆራቢ ነኝ ብሎ መሰቀስሮ እንዳይመጣ በቅዱስ ሚኪ ስቀልብሽ ነው ፓፓ ይቅርታ። በቃ በጣም ይቅርታ። በእውነት አንድ ልጅ ነበረ። አሁን ስትወጣ ከላይፍ ግሩፑ ማሰልጠኛ ሆኖ

ፍቀልር ነበር አይደል እኔ ነበርኩኝ የተቀባዋት ከአንቺ ይልቅ እኔ ቀርባሉ። ለመቀባቱ መሰለኝ እኔ በእርግጥ መውጣት አሉ እንትን ልንል ስንል ቀልድ ይደብራል። እንትን የሚል አኒሜሽን ትዝ ይልሃል አኬ? በፊት አኒሜ እንኳን ላይሆን ይችላል። ሾን ዘ ሺፕ የሚል ጫን ነው እዛ ላይ ያሉትን በጎች ነው ደግሞ የሚመሳስሉት። ታውቃለህ ግን ምንድን ነው? አይ ፌክ ነው እያሉ ነው አንዳንዶች ከታች። ግን እኔም ፌክ ነው የመሰለኝ እውነቱን ለመናገር፣ ጌታ የሚያውቀው ነው። ነው ይ ነገር ፌክ ነው ይመስሉ አሁን አስተዋል፣ እንደዛ ሁኖ ኧረ በጌታ ስም። ሲጀመር እንደዛ ካረጉ ማስገባት ነው ያለባቸው። እውነት ለማውራት ቢያዙ ራሱ በቃ ለክሬቲቪቲያችሁ ተብለው ግቡ ነው መባል ያለባቸው እንዴ።

በስሱ ቢሆን አረ ምንም አያሳብቅም እኔ እናንተ እኮ በቃ ኦልሞስት አንድ አይነባሽ ነን እኮ ፓፓ ገና እንደሆንን አያሳብቅም ወይ አንቺ እንኳን ሲጀምር ብዙ አትገመች ምን የተጨነቀ ሰው ድምጽ ምርት

ሚካኤል በዕለተ ቀን ማሳየኛ አሳ አላሉም፣ ግን አሳ ነው። ሁለቱ ለመናገር ሳኢሉሚናቲ አንተ ከታች አንዱ አሳን ይላል። እሱ ላይ ሪፕሌይ አድርጎ በለው በለው ይላል። አሳ በለው በለው ሰው የተመታ ገፈኑን ይህ ደስ ይላል። አንዱን ኮተሌት እያለ ነው። ለማንኛውም ይሄ ኤክቴስ ይባላል። ምንድን ነው? አሳ ነው፣ ጣሳ ነው፣ እውነት ነው። ጥንት ላይ ክርስቲያኖች ሚስማ ምንድን ነው? የክርስቲያኖች አርማ ነው። ባጭሩ ጥንታዊ የክርስቲያኖች አርማ ነው። ክርስትና በጣም በሚሰደድበት ጊዜ ልክ አሁን እኛ ቅዱስ መስቀልና ምልክታቸው፣ አሁን ኦፊሻሊ ማንም የሚከለክል የለም። ያኔ በጣም ስደት በነበረበት ሰዓት ክርስቲያኖች አንዳቸው ከአንዳቸው ጋር በሲሞል እንትን የሚሉት በዚች ነው፣ በዚች ቅርጽ በዓሳ ቅርጽ ነው። ኤክቴስ ይባላል። ኤክቴስን እቺ ፊደሎቹ ይታያቸዋል። ከዚህ ጀምሮ እቺ ኢዮታ በግሪክ እቺ ኢዮታ ናት። ከዛ ሲ መኩ ቴታ ይላል። ኤፕስሎን ገዛዝ ሲግማ። እሺ፣ እና እነዚህ ምንድነው? እያንዳንዳቸውን እንትን አላቸው አላቸው። ኤክቴስ ነው በቃ ኤክቴስ ነው የሚለው እና እቺ ወይም ኢዮታ ኢዮታ ነው፣ ሳውንዱ ኢ ነው። እና የሱስ ሲ የሚለው ክርስቶስ የሱስ ክርስቶስ። ይሄ ቴታ ቴዎስ የእግዚአብሔር ማለት ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ አይነት ነገር ሂዮስ ነው ይሄ የሚለው ሂዮስ። ከዛ በኋላ ሶቴር፣ አዳኝ መድኃኒት ነገር ኢየሱስ ክርስቶስ የእግዚአብሔር ልጅ መድኃኒት ነገር ኤክቴስ እንደዛ ነው። እና አስባችሁታል። በዚህ ኮፍያ ጸሌ ነው በጣም የሚያምረው ወድጄዋለሁ። አይ በጣም ፒስ ነው ግን መቤቲ በጣም በዲዛይን ራሱ እንደዚህ አይነት ነገሮች እንትን መምጣታቸው የሆነ ይሄኛው ደግሞ የበለጠ ያምራ ልበል ይቀጥል አልፋ ነው ኦሜጋ ምናምን አለው ይሄ ደሎርድ ስፕሬየር የያዘ ነው ቆያ አንዴ ይታያል እንዴ ቆያ አንዴ ሎርድ ጂሰስ ክራይስት ሰን ኦፍ ጋድ ሃቭ ሜርሲ ኦን ሚ አሲነር ነገር ነው የሚለው ጌታ ኢየሱስ ክርስቶስ የህያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ የሚለው ማለት ነው

ለእኛም አክቹዋሊ ያኛው አሪፍ ነው። ለዮባ ለዮባ ያማ ኦሪዮና ኮፍያ አልሰጥም። ኮፍያ ልሰጥ ይችላለሁ። ከነዛኛዎቹ አንድ መርጠ መውሰር ትችላለህ። ፈቅድልሃለሁ። አሁን ከነዚህ ሳይሆን ከሌሎቹ የፈለግከውን ኮፍያ መርጦ ውሰድ። እነዚህ አይሰጡም። ያሁኑን ነው ደፋር ሁለት ያለው አንድ ስጥ ነው የሚለው እኮ ንኪ። ሁለት ነው ያለ ፓፓ? ሁለት እኔ ሁለት የለኝም። አንደኛው ኤክቴስ ነው፣ አንደኛው ይሄ እንትኑ ነው ያለኝ። ጂሰስ ፕሬየር ነው ያለኝ። አንድ አንድ ነው ያለኝ በእውነት እኔ ኤክቴሱ። እናንተን በየ አላከፋፈልኩም፣ ግን ሁለት ኮፊ ያለ አንዱን ስጥ በኮፍያ በኖርማል በኮፍያ ደረጃማ ብዙ ነው ያለኝ። መጥተው ሰዳርኩ ወዳጅ ወተን ጸጉሬ ለሌላቸው ሁሉም እናድላለን። እንዲያውም እንዳለ ሀያ ምናምን አለ አ ሀያ ምናምን አለ። ከሀያ ምናምኑ ለአንተ የሚገባው ሁለት ነው በቃ። ይሄው በቃ እኔማ ሁለት ወሰድኩኝ እኮ። ሲጀመር ኮፊያ ማድረግ እየተውኩኝ ነው። አሁን ባይ እዚ ዛሬም ያደረግኩት አጋጣሚ መንገድ ላይ ስለሆነ ነው። ይሄን ነገር እንትን ያልኩት ፒክ ያደረኩት ኖርማል ሁዲ ነገር በጣም ልታሸማቀቀኝ እየሞከርክ ነው። ማነው መኩ ግን ምንድን ነው? አኬን የሆነ አታክ ለማድረግ በጣም ጥረት በጣም ምር ሊያሸማቀቀኝ እየሞከርን ሂድበት። እንዲሁም አረብሮስኪ በተፈጥሮ አንዳንድ ሰዎች ድንበር አልፎ መስቀል ያደርገዋሉ እያሉ ነው ከታች ማለት። ድንበር አልፎ ሲባል ሊቢያ ምናምን ገብተው ነው ወይስ ምንድን ነው?

እኔ የትራምፕ የለህም ወይ ይጋብዛል፣ በነገራችን ላይ ታይቶኛል። ልክ እንደ ሮናልዶ እንደ ጋበዘ አንተም ይጋበዛል አንድ ቀን። እንዴ አራባቢ ምን ይሰራልኛል? እኔ አለማዊ ሰው አይደለሁም። እኔ ተው እንጂ ፓፓ

ጨዋታ ካሉን አልገባልክ። በቃ ህዝቡ እኮ እዚህ ጋር ጋዲ ጋዲ ጋዲ እኔ እነግርላችኋለሁ። ላለሆኒ አዘናግተን አስገባን ሲሉ ቅድም ያወራው የጠዋቱ ጉዳይ በጣም በሆነ እየሄድንበት ነበር። የእንትኑ ይሄ የታመረ ማርያሙ ነው። ጋይስ ባፕቲዝም ብለው ርዕስ ጽፈው ከታች ምን ይሉኛል? ርዕሱን አይተ ገባው አይደል? ይሉኛል፣ ባፕቲዝም ጥምቀት ይላል። አዎ፣ ግን ትንሽ ነገር ግን ትንሽ ነገር እንትምብትሉ ጥሩ ነው። አኬ የተወሰነ ነገር አውራ በቃ አንተንትንበል አንድ አምስት ደቂቃ እመልሳለሁ። ወዲህን የምትመለሰው ና እንጂ አንድ አንድ ነገር አትሊስ። ሰላም በላችሁ እስቲ እንደ አንድ ክርስቲያን ሰላምታ እና ቅርብና የሆነ ነገር መኩ። እስከዛ ድረስ ረስ አስብ። አኬ የተወሰነ ሀሳብ ይሰጥበታል። ም አፍተር ፋይቭ ሚኒት ሀሳብ የምንሰጥበት ነገር ጭንቅላት ላይ አስብበት። ሁላችሁም ሰላም ብያለሁ። እንዴት ናችሁ? እንኳን አደረሳችሁ ዛሬ ደስ የሚል በዓል ነበረ። ቅዱስ ሚካኤል እንግዲህ ዓመታዊ ክብረ በዓል ነበረ። ተጠፋፋ ምናምን ነገር እዚህ ሚዲያም ላይ ምናምን ነገር ግን እስኪ ለመመለስ እንሞክራለን እንደ ጊዜር ፍቃድ በደንብ ምናምን ለመመለስ እንሞክራለን። ያው ጀማውም ዛሬ ሰብሰብ ብሎ ነበር ከሰዓት። ያው የሚካኤል ማህበር አለን እና ሁላችንም ተገናኝተን ጥሩ ጊዜ ነው ያሳለፍነው። እግዚአብሔር ይመስገን ጥሩ ውሎም ነው የዋልነው እና እንኳን አደረሳችሁ ለማለት እወዳለሁ። ትላለ ቴንኪ ምኩ ቴንክ ዩ ብሮ። እሺ ሀኪም እስኪ አንተም ሰላም በላቸው። ከጋድ ይልቅ ላይቭ ላይ ጠፍታል እየተባልክ ነው። ኧረ ብያችኋለሁ እኔ ማ አትሊስት በየገስቱ ምናምን እገባለሁ ብያችኋለሁ። ሰላም እኮ ጋይዝ፣ ያው ቅድምም ተገናኝተናል ከአንዳንዶቻችሁ ጋር ሰላም ደውላችሁን። ያው እንዲ በጣም ትችላለህ። እኔ እንደ አንተ ማን ዘለለ ለኦሎምፒክ ላይ አትወዳደርም በእውነት የሆነ ገመድማ ተዘርግቶለታል። ተንሸራቱን ይውደቀው። አንዳንድ የፈጠደ እንደዚህ የወረደ የለም እኮ በጣም የምትወርደው ጋዲ። አዘላለሉ ራሱ ይለያል እንጂ እንደ ፌንጣ እንደዚህ አልዘለለም በእውነት። እንደ ያምዋል እንዲ አይናና ተመልሰ ግባ ግባ ግባ። እንዲ ይደበራል በእውነት ዘኪ አረ ሰላም በላቸው። ማነው ያወረደው? ምንድን ነው ሐኪም ማነው ያወረደው? እኔት ነው እኔት ነው ሐኪም ያወረደ ተመለስክ ሁለታችሁም ተመለሱ። ሰላም በላቸው። ዘኪ ታውቃቸው ስ ይህን ጀማ በድምፅ መታታቅመ ጊዜ የያዙት የሚገርምን አቶና ዮሃዴ ነበሩ። ጠፉ። ጠፉ ኔትወርክ አኬ መለስም በቃ አኬም አይመለስም እና ለማንኛውም ብቻ መለሱ። በጋራ ሰብሰብ ብለን እንገባለን ለማለት ነው። በዛውም አንዳንድ ነገሮችን ለምናገኝትን ለማለት ነበረ። ጠፉ። እነዛ ልጆች ለማንኛውም ደህና አደሩ። ሰአትም ሄዷል መሰለኝ